የአንቺ ቅናት ይለያል። በስማም ይሄ ደግሞ ለዘጠኝ ገጥማቸዋል። ጀግና ነኝ አሁንም ነው ምላችሁ። ማርያምን ጀግና ነኝ አንጫጫቸዋል። አየሽ አይደለ የሆነ አጀንዳ መጥቶላችሁ በቃ ልታራግቡ ስትሉ የእኔ አጀንዳ ሲመጣ ተደፈነ። አቅሜ ይህን ያለው አቅሜ። አየሽ አይደል በሁለት ቀን ውስጥ የኔ አጀንዳ ታመሰ ቲክቶኩ እናንተማ በቃ ቤታ ብናምን ነገር ከቲክቶክ አጥፍታቸው ምናምን ልነጋግሱ መስሎሻል። ዳቷሺ ላይቭ ላይ ኢንስታግራም ላይ ጥቁር ከላይ ለብሰሽ ደግሞ ጡት እያሸሽ ተፖሰተ ስለኔ ታወሪያለሽ። እኔ አሁን የስኪና ያ ትመጫለሽ ቲክቶክ ዩቲዩብ ላይ ትያለሽ ብመጣ ቋስቀዛቋል በየ በሰዓት በሰዓት እየገባሁ አጫለልሻ አለሁ። በጎንደር ስም መሸቀል የለም። አታይም እንዴ እንዴት ሲዘንብልኝ እንደነበር አንቺ ቅንጥብጣቢ፣ በስዕል እንኳን እህል አያቀርቡልሽም አይደለም። በጊፍት ጊፍት ያምርሻል እንዴ? እንደኔ ምኞትሽ አይከለከልም እንዴ? አይታቸውታል። ከዚህ በኋላ በጎንደር ስም መነገድ የለም። ምን ነው ዝም ስልሽ እኔ እንዳንቺ አህይ ሰልኩሽኝ እንዴ? ማንም የጫነውን አይድ ሐሳብ፣ እዚ ማንም የጫነውን ተቀብዬ ማሽከረክር እኮ ነው ጋይስ እኔ እኮ እያረፍኩ እኮ ነው የምሰማው እኮ ቪዲዮአቸውን እኮ ለሰው ቴክስት ልመልስ የነሱን ቪዲዮ ላይ ቪዲዮን አየዋለሁ። በጎንደር ስም መነገድ የለም። አሁን ማን ማን እንደሚሰጥሽ የኔ አዋቂ አንቺ አውቀሽ አፍሽ ሊዘጋ አንቺ አውቀሽ ፊንገር ሚስትር አውቃ አንጀቷ ሊዘጋ አንቺ አንጀቱ ውስጥ እህል ብቻ ነው የሚከማቸው ጊፍት ምናምን አላየሽም? እንዲህ በዚህ ሶስት ቀን ራሱ አንበሳ ጌም ቀጠሮ ጌም ነው የሚመስለው። እንዴት ሲዘንብ እንደነበር አላየሽም? ለአንቺ አልኩሽ እኮ በስዕል ራሱ ማለት ነው፣ በስዕል የምትወጁውን እህል ተስሎ እንኳን አይሰጡሽም። ተይና፣ ሌላውን ጊፍቱን ጊፍት ምናምን ለአንቺ አንበሳ ምናምን ቀኑ ሙሉ ሊዘንብሽ። ካላዘነብሽ በስተቀር ማማን ሳምንቱ ሙሉ ኬኳን ማለት ሳምንቱ ሙሉ በረሮ ታበያታለች። ለምዳለ የአንቺ ወድ መዳን ያለ የሚወቀው ቡርቴን ልበላሻት በስተቀር ይሄ ሆድ እኮ ነገር በሽታ ነው እኔ እኮ እያረፍኩ እኮ ነው ውዶቼ የማየው እኮ ቪዲዮዋን ጥፍሬ አምራ ላጠራ አይደል ዛሬ ተሰራው ታጭ ነው የዩቲውብ ቪዲዮ ቀርጬላቸዋለሁ እሺ ኤዲት የሚያደርጉ ልጆች አሉ እነሱ ያደርጉልኛል ቡርቴ እኮ ተባረ ተባረረች እንዴ ቡርቴ ቡርቴ ስትባረር ጋ ጸጉሯ አንገቷ ምናምን አለ ላልበላችሁ ጋይስ ቡርቴ ተባረረች የምትሉ ከነሙሉ አካሏ ነው ወይስ አካሏ ገሏል? መቼስ ፊንገር ቤት የገባ ሰው ከነሙሉ አካሉ አይባረርም። ወይኔ እግሯን ከትክታ እንዳጥንት ቀቅላ አበልታታለች። ወይኔ አምላኬ፣ በእርግጠኝነት ፊንገርዬ እኔን እንገርሽ የተወኩሽ ከተመለስኩ ማለት ነው። በሰዓትሽ እየገባው በሰዓት አንድ ወርቅ ታረጋሽ። በሰዓትሽ እየገባ አንቺን ነው እንደው በዚህ ከዚህ በኋላ በጎንደር ስም መነገድ የለም። ቃላም ቀመልመል አንቺ እንኳን በአባትሽ ሌላ ብሔር ተጠርተሽ እንኳን እኔ እንኳን በደሜ ዘር ያለው እንኳን እንኳን እንዳንቺ አላ እንጣን እንጣጣ አላልኩኝ። አባቴ በኤርትራ ልክ በቃ አባቷን በኤርትራ ጦርነት ምናምን ምናምን በቃ ይሄ ጀግና ተዋጊ ታስመሲዋለሽ። ቀማ የትኛው አባትሽን አረለም አባትሽን እናትሽን መድገም አትችይም። ፍትለ ቡርቴ ይላል ዩቲዩብ ጋይስ እግዚአብሔር ለአንድ ወር አልኳችሁ፣ እኮ ለአንድ ወር እንደ አንተ አይንማ ቢሆን አንገቴም አይቀመጥ። እኔ የምለው አሁን ዛሬ ተፖሰተውን አይታችኋል አይደለ? ፊንገር ድጋሚ የወባ በሽተኛ የመስል ያቺን ቁምጣ ለብሳት ጡትሽች ላይቭ ላይ ኢንስተግራም ላይቭ ላይ ጡቷላ በጥቁር ፓካውት፣ እግዚአብሔር ይመስገን ነጩ ተቀይሯል፣ በጥቁር ፓካውት ቢጫ ቁንጣ የወባ በሽተኛ ይመስል። እኔማ የሆነ በዘሯ ወባ አለባቸው እሱ የሆነ በዘሯ ፒርሲንግ በዘሯ ፊንገር በዘርሽ የሆነው ቢጫ ቁንጣ፣ አሁንም ቢጫ ቁንጣ ተደገመ። በቃ አንቺ ዕድሜ ልክሽ ስጎረጉሪ ነው ኖርሽ። እኔኮ አላቅም ነበረ ቲሸርት እየቀየርሽ ብቻ መጎርጎር። ፊንገርዬ ደሞ ስለኔ ቤተሰብ ልታብራራ ትመጣለች ቀንዳም። እኔ እኮ ቤታ ነኝ ሞራሌ ብቻ ይበቃሻል። ማርያምን ድጋሚ ፖስት ተው ታይች፣ ቪዲዮዎች ቅሌታም፣ የታለች ወራዳ? ቆይ ቆይ፣ ውዶች፣ የታለች ወራዳ ቅሌታም? ዘረቀ ለካ እድሜ ልክሽን ሁሉ ሽርሙት እዛ ቱርክ ላይ ስትጎረጉሬ ኖርሽ። ደግሞ ስለ ስለኔ ታወሪያለሽ? ስለ ስለኔ ቤተሰብ ምን ማብራሪያ ትሰጫለሽ? በዛው በጦርነት የጠፋ አባትሽን ፈልጊ፣ በዛው በጦርነት የጠፋ አባትሽን ፈልጊ። የታባሻ አባትሽን ታቂዋለሽ? ያንቺ ቤተሰቦች ጥለው ስለሄዱ ሰው ሁሉ ጥሎት ሄደ፣ ነው የሚመስልሽ? ቀማል እኔ እኮ ቤታ ነኝ። እንኳን ዘሬ ወጥቶ ሊለምን አይደለም። ማለት ነው እኔ ቤታ እንኳን፣ ማለት ነው እኔ ነኝ። ለነገሩ ያሰደብኳቸው ቤተሰቦች በመውጣት ማንም ሰው እኔ ቤተሰቦች ወጥቶ እንኳን የሚለምን የለም። ቀማል ባለጌስ፣ ካልነካችሁኝ እኔ አለካም። ስትነኩኝ ስደርሱብኝ፣ ግን ማለት ነው ነብር ነኝ፣ አሳያለሁ። እኔ ሰው ካለካኝ አለካም አጋጣሚውን ተጠቅመሽ ማለት ነው። በአንቺ ቤት አጋጣሚ አቃጣሪ ነው። አጋጣሚዋን ተጠቅመሽ ወይኔ እናቷ ምናምን ብለሽ ልታወሪ በልገቢ። ሰዓትሽን እየጠበቁ ነው። ዩቲዩብ ላይ ጉሮሮ ውጦ ዝም በጎንደሬ በጎንደሬ ስም አይነገድም ከዚህ በኋላ። ዝም በንቺ አይነት ሰው ደግሞ ዝም መስልሽ እዚች ላይ ቁብ ብለሽ ልትቀመጪ ሆኔ እንደ ጋይስ እግዚአብሔርን ተከታተሏትኝ። ላይክ ዝም ብላ ትሳደባለች አውቄ ጸጥ ጸጥ አልኳትኝ ዝም አልኳትኝ። ላይክ ኦኬ እሺ በቃ ምን ምን አሰዳደበኝ። እስክት እስኪ በቃ ድረስ አጣመሚያታለሁ። ደሞ አቢባ የምትናገሯት እኔ እኮ አቢባን ጠይቂያት ነው እንጂ ልክ አቢባን አቢባ እንደዚህ አድርጊልኝ ብለዋት እንቢ ያለች አስመስለው ሀቢባን ለመተንኮስ ይመጣሉ። ቅም አላም ሀቢባ ስለማትመልስ ነው። እንደ አንቺ ተምራሱ ተብዬ ሀቢባ እኔ ውለታ የሚያደርጉት እኮ ነው ይመስለኝ። አይምሯችሁ አገናዝቦት ልጅ መሰደብ የለበትም ብላችሁ አስባችሁ ነው መቼስ ስለሀቢባ ልጅ የቆማችሁት፣ እንጂ ሀቢባ ደስ እንዲላት ለእናንተ ነገ እንድትቆምላችሁ አይደለም። ዛሬ እናንተ የምታደርጉት ልክ እነሱ በቃ ልክ እናንተ እንድትቆሙላችሁ አድርገው ነው እኮ እንትን ዩቱብ ላይ ሄድበታለሁ። ትንሽ ቀንጨ ቀንጨ ምን አይደል ወይ ዘንድሮ ሸም ትንሽ አታፍሪም። ልክብኮ ሰው ነክቷ ተበድላ እኮ ነው የሚመስለው። ማርያምን ጌም አንጣላን ብለሽ ጀምረሽ እኮ ነው ተሸነፍኩ ብለሽ አለቀሽ። እነ ምን ብላ አቢባ ትቁምልሽ? ምን ብላ ትቁምልሽ? ጌም መሸነፍ የለባትም ነበረ። ቤታ ትሸነፍ እሷ እንድታሸንፍ ጊፍት ስጧት ብላ ነው የምትቆምልሽ። ጥማን ጅራ ማ ሺስ ጀለስ ኦፍ ዩ እንኳን እሷ አይደለችም፣ ብዙ ሰው ነው የሚቀናበኝ። ሴቱን ተውት፣ ወንዱ ሳይቀር። የወንዶቹ ደግሞ እንክብል ራስ የተጣለ እንቁላል የምትመስሉ ምን ጉር ናቸው እነዚህ? እሻይ ዋለ፣ አይ ዋለ፣ እሻይ ዋለ፣ አንቺን ነው የመጣው እምቀጣሽ አልኩሽ። አንቺን እስኪ እስኪ ከማለ አልናገርም አልና አንቺኑ ነው የምፈጭሽ። መጣመም ነው አደረክ ቂጥደን ጥልሽ አመጣዋለሁ። እኔ ቤታ አይ እንግዲህ ታፍኗላት ብለው አሁንም ታፍኗል። ሂጅባት ይላሉ። እውነታችሁን እንዴት አልሂድባት? ሳልነካት እኮ ነው የነካችኝ። እችን ሰበብ አግኝታ ልታራብ ግብ እኮ ነው እናቷ ምናምን። አንቺንም እሷንም በክብር ተነቁ ቀማል እኔ እንድትዋረዱ ክፋታችሁ እንድታይ ብዬ እንጂ እንዳንቺ አይነት አባት የጠፋ በጦርነት እናቴ አምልጧት ምናምን ምን መሰለሽ? እንደ እኔ እኮ ኩሩ ነኝ። እናንተ ደግሞ አደጋግሙት። አዎ ይሄ እኮ እውነት እኮ ነው። ዘጠኝ ለአንድ ነው የገጠምኳችሁ። ዘጠኝ ላር ይሄ ኦፍ ኮርስ ዘጠኝ ለአንድ አራር በደበድኳችሁ። ዘጠኛችሁ ሰራዊት ሁሉ ተደምሮ ነኝ እኔ። ማጥቃት ነው ያቃተው። እስኪ ተመልከቺ ፋጉሎ ውርጃ ፊት ደግሞ እዚህ መጣ። እሷም ልታብራራ ትፈልጋለች እኮ ኮመንት ነው ምታስቀኝ። ፎቶ እንድገም ይላል። እኔ እኮ ማርያምን ተፖስቶ እኮ አግኝቼው እኮ ነው። ትመጣለች ደግሞ የትም ትጎረጉርና ቤታ ፖስተሽ ጎርጉር ያለሽ እጅሽን አሰበስቢም እንደ ቃሻውን ቢታይ እጅ እጅ ይላል። አብሲት አብሲት ነው የሚለው። ይሄን ቢጫ ቁንጣ አሁንም ደገመችው። ጡፋ ኢንስታግራም ለአንቺ ነሽ። አሁን ጨዋ ወልዶ ጨዋ ያሳደገሽ ጭራ ቀረሽ። እኔማ ይሄ ቢጫ ቁንጣ እግዚአብሔርን እንዲሁ ሳስበው ይሆን። አየሽ አይደለ? ይሁ ተመልከቺ። እናንተ ሄዳችሁበት ሴራ አለመሳካቱን መሳካቱ ነ። አየሽ አይደል? አየሽ የህዝብ ፍቅር አየሽ አይደል? ፌስቡክ አልቀረስ፣ ይጥለቀለቅ ምኑ አልቀር አይሻር። ዛሬ 10 ሺህ ሰው ይዤ የዳባሽ እና ነው። አንቺ እሱን የምታደርጊ ማናባሽ። ላይሽ ከአፍሽ የሚንጠባጠበው የድስት ልጣጭ ነው። ከአፍሽ የሚንጠባጠበው የሆነ የደረቀ ዳቦ ነው። ማናባሽ አባሽ፣ አንቺ አይሻል ቅርጽ አልባ ጓጓላ ደንበኛ አብሲት ጠጥታ ጠጥታ ልትፈነዳ ያለች ቀበሮ በቀንድ ጠጥታ አብሲት። እንዴ ምን ነው ፊንገርዬ፣ ዝም ስልሽ ፈርቼሽ ምናምን መሰለሽ? ነጭ ቅማልን አይደለም ረግጠው አንቺን ነው የምረግጠው። አንቺን በገባው በወጣው ቁጥር አንቺን ነው የምረግጠው። መግቢያ ትሆኛለሽ። በያት ወላሂ ይላሉ፣ ይሄ ይባል ዲጋይስ እግዚአብሔር፣ እስኪ ፍረዱ። እቺ ሴትዮዋ እኔ መልስም ሰጥቻት ማላቅ ዝም አልኳትኝ። ዩቲዩብ ላይ እስኪ ወንዳት ማጭን ብመጣማ፣ ትቀዝኛለሽ። ብጥጥ ነው የምትይው። ትቀዝቅ ዩቲዩብ ብመጣ፣ እኔ አንድ ወር ባሽሽ ትበጭጫለሽ። እኔ ቤታ ብቃት አለኝ። በአንድ ደቂቃ ውስጥ ማለት ነው። ጭዌ መቀየር ይችላል። ጓጓላ ጓጓላ እንትና እናንትና ትበልጣለች ከንትና ልብስ ለብስ እንዴ የኔን ፀጉር እኮ ስታይል እኮ ስልሽ ነበር ሁለት እንደ ልጅ ታስይዛለች። ልጅ ለመምሰል ብለሽ እኮ የኔን የፀጉር ስታይል እኮ አድርገሽ መተሽ ነበር። እኔ ግን ፀጉር ስታይል ነው፣ ነጩም ጥቁሩ ያደርገዋል። ብርቅም ማን መሰለኝ ቢፈልግ እኮ እንዳለኮ የኔን ነጭ ፀጉር ያንን የለበስኩትን የሆነ ሰው ለብስኩት አይቻለሁ። ይሄ ነጭ ፀጉር ይሄ ነጭ ፀጉር ይሄ ነጭ ፀጉር ለብሶ ሰው አይቻለሁ። ዛሬ ተፖስቶ እና ከኔ ኮፒ ተደርጎ ነው ብዬ እሪ ልበል እንዴ ልበል? እስኪ ንገሩኝ። የኔን እዚህ ጋር የጸጉር ጌጥ የሆነ ነገር ያረኩበትን ለብሳችሁ ነበር። እና እንድ እያለን እንቁጠር። እንዴ ገጥመናል ገጥመናል። ባያት አይ ላይክ ውርጃ ፊት አዲሱ ውስጥ ተመቻችሁ። ውርጃ ፊት ናት። እንዴ እውነቴን እኮ ነው። በቃ ሁሉ ነገር ኮፒ ከዛ በግድ በቃ አንቺ የምትፈልጊው ሰው አይወደድም። ሳታስቡት እኮ በእናንተ ቤት እኮ ሰው እንዲጠላይ ሳታስቡት፣ ሰው እንዲወደኝ ያረጋችሁት እኮ። ሳታስቡት በቃ ሰው እየወደደኝ ይወድ። ለምን የቅናትም ልክ አለው። አንቺማ ብታገኚኝ አንቺ ብታገኚኝ ፊንገር በአካል በስመ አብ ደንፈስ በቂ። ያንቺ ቅናት ይለያል። በስማ ይሄ ደሞ ማራየ መጀግና ነኝ አንጫጫቸው፣ ላየሽ አይደለ? የሆነ አጀንዳ መጥቶላችሁ በቃ ልታራግቡ ስትሉ የኔ አጀንዳ ሲመጣ ተደፈነ። አቅሜ ይሄን ያለው አቅሜ፣ አየሽው አይደል? በሁለት ቀን ውስጥ የኔ አጀንዳ ታመሰ ቲክቶኩ። እናንተማ በቃ ቤት ታብናምን ነገር ከቲክቶክ አጥፍታችሁ ምናምን ልነጋግሱ መስሎሻል።